ዛሬ ምን እንደማወራ ምን እንደምል ሁሉ ግራ ግብት ብትብሎኛል። አፌ ሁሉን የተያያዘው በጣም ከምነግራችሁ በላይ ዛሬ ልዩ ቀን ሰላም ሰላም እንዴት ናችሁልኝ! ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ! በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝዝ ትርፍርፍርፍ ይበል እያልኩኝ እንግዲህ በድጋሚ ዛሬ በሌላ ቪዲዮ መጥቻለሁ። በሀይምዬና በቡራ ጉዳይ ዛሬ የተደረገው ነገር ዓለምን የሚያነጋግር አገርን የሚያነጋግር እጅን ባፍ የሚያስጭን እጅግ በጣም ግሩም የሆነ ነገር ነው። ነገሩ እንዲህ ነው። ቤተሰቦች በመጀመሪያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። መቼም ዛሬ የደስታ ቀን ነው። ዛሬ ከደስታችንም የደስታችን ቀን የበለጠ የበለጠ ከስከዛሬ ሁሉ ለየት ያለ የደስታችን ቀን ነው። ስለዚህ ታዲያ ለዚህ የደስ ደስ ሰብስክራይብ ያንሰኛል። ሰወዳችሁ ሰብስክራይብ አድርጉኝ። የእውነት ሰብስክራይብ አድርጉኝ እና እንግዲህ ቡራ ሁላችንም እንደምናውቀው የተግባር ሰው ነው፣ የወሬ ሰው ሳይሆን የተግባር ሰው። እንግዲህ እኔ በተደጋጋሚ የምነግራችሁ ነገር አለ፣ ምንጊዜም ቢሆን ነገራችኋለሁ። አሁን ባለፈው ራሱ ይሄን ነገር ደጋግሜ ነገራችኋለሁ። ማለት በቀደም የተለያየ ሰው የራሱን የሆነ ግምት ሲሰጥ የተለያየ ግምት ሲሰጥ፣ እንግዲህ ለሀይሚዬ ስጦታ ሲሰጣት ያው እቤት ክፈቹ ተብላ ነው የተሰጠችው። ግን እስካሁን ድረስ ስጦታው ምን እንደሆነ አልተገለጸም። እዚህ ላይም እንግዲህ እንደ ሰርፕራይዝ ተደርጎ ነው የተሰጣት መኪና ቁልፉ ማለት ነው። ግን እኔ መኪና እንደሚገዛላት በተደጋጋሚ ነግሪያቸዋለሁ። በዚህ እኔ ዱባይ የሄደ ጊዜ ራሱ በቃ ጠርጥሬ ነግሪያቸው ማለት ተናግሬው፣ ግልጽ አላረግም። ለምን የሱ ሰርፕራይዝም ሊበላሽ ስለሚችል፣ ሙሉ ለሙሉ በዚህ ቀን ይሰጣታል ወይም ደግሞ ይሄ መኪና በዚህ እንደዚህ ይደረጋል አይባልም። ሊሆን ይችላል ተብሎ ራሱ ሙሉ ለሙሉ መወራት የለበትም። ግን መኪና እንደሚገዛላት ነግሬያቸዋለሁ። መቼ፣ እንዴት፣ ወዴት የሚለውን አልተናገርኩም። ምክንያቱም የእሱ ሰርፕራይዝ ስለሚበላሽ ማለት ነው እና እኔ ብሩኬን ከተናገራት ቃል አንድ ቀን ሳያደርጋት የቀረ አይቻል አውቅም ሰምቼም አላውቅም። ለዛም ቅንጣት ታክል የተናገራትን ቃል እንደማያልፍ አውቅ ነበር። ይች ቀን አንድ ቀን እንደምትደረግ አውቅ ነበር። ለምን በሆነ በቀልድም ይሁን በሆነ አጋጣሚ በሆነ ምክንያት ብቻ የሆነ ቦታ ላይ በተደጋጋሚ መኪና እንደሚገዛላት ተናግሯል። ይ ምክንያቱም የሆነ ቦታ ሲሄድ ተሸከመኝ እዚያ ላይ ትለዋለች። ሐዋሳ የሄዱ ጊዜ ራሱ መኪና ግዛልኝ ብለዋለች። እገዛልሻለሁ ብሏታል። ቃል ገብቶላታል። ብሩኬ ቃል የገባውን ነገር ወደ ኋላ አይልም እና ያቺ ቀን እንግዲህ ዛሬ ደስታ ዛሬ ገብታ ወይኔ አፍ ሁሉ ተያይዟል እውነት። ያቺ ቀን ዛሬ ደርሳ ደስታችን ሙሉ ሆኗል። ዛሬ የእውነት ቃል ያጣሁለት ቀን እጅግ በጣም እኔ እግዚአብሔር እንደውም ሰሞኑን ወጣ ገባ ሲሉ ሲቀሩ ሲመጡ ሲጠፉ፣ በቃ ይሄ እንዲሁ ያን የተራመደ ፕራንክ ይዘው እንዳይመጡ አይ እንደው ሀይምዬ ደግሞ ሌላ ፕራንክ ይዛንዳት በጣም ነበር እየተጨናነቅኩ የነበረው እውነት ለመናገር፣ እና ትላንትና እንደዚ አስጨንቋት አስጨንቋት አስጨንቋት ዛሬ መካሻ ነው ይሄ መኪና። እንግዲህ ብሩኬ የእውነት እኔ ቃል የለኝም ለአንተ። እግዚአብሔርን በጣም ነው የምኮራብህ፣ በጣም ነው የምታኮራኝ። እንኳንም የእናንተ ደጋፊ ሆንኩኝ። ንጹህ ልብ፣ ንጹህ ፍቅር የእውነቴን ነው የምላችሁ። ቃል ያጣሁን ለቀን ነው። ዛሬ በቃ ዛሬ በቃ ይቀራሉ ብዬ ነበር። ይቀራሉ በቃ ዛሬ ይመጡ ማን ብዬ ተስፋ ይመጣሉ፣ ያላሰጉ ለምን ሰሞኑ እየቀሩ ስለሆነ ማለት ነው። ግን ያው የቀሩበትን ምክንያት ያው እየመጡ እንዳልሆነ ብሩክ እራሱ ተናግሯል። ምክንያቱም ያው የመኪናው ጉዳይ ፋይል ማለቅ አለበት። መኪናው ሲገባ ብዙ ፕሮሰስ አለው። የሚያልቁ ወረቀቶች ከህግ ጋር በተያያዘ ከሊብሪ ጋር የተያያዙ ነገሮች፣ ብዙ ነገሮች አሉ። ከንግድ ከፍቃድ ጋር ማለት መኪናዋ ከዱባይ በይ የመጣች ይመስለኛል። ምክንያቱም ብቻ ግን ያማ ላይፍ እንኳንም እናንተ። ከዱባይ መጣች ከዝም ተገዛችን ችግር የለብንም። ዋናው ነገር እንኳንም የእናንተ ደስታ ሙሉ ሆነ። እንኳንም እናንተ ተደሰታችሁ እንኳንም ሆንላችሁ የነገር እና ሀይሚዬ ራሱ በቃ ምንም ማመን አቅቷታል ማመን አቅቷታል ወይኔ ማን ሊያገባ ነው ኤፍሬም ኤፍሬም ደግሞ ላይ ቆይ እንዴ አንቺ ሳሰም የሚያገባ ሰው አለ እንዴ ሀይሚዬ በቃ ሚፍታህ ሸፍኖ ይዟ ሲመጣ ማለት ነው ስከፍተው የሚያምር ቦታ ነው። አበባ ነው። መኪና አዲስ መኪና። በዛ ላይ መኪናዋ ያው ተጠርዛለች። አበባ አለባት። እንትን ይሄ መጣረ ሳይሆን ይሄ አበባዋ ተደርጎበታል፣ ታስሮበታል። ከላይ ወይ ሰርግ ነው። ሰርግ ሲኖራ ጊዜ እንደዛ ይደረጋል። እና ማን ሊያገባ ነው? ኤፍሬም ነው። አበባዋ ራሱ ከመኪናዋ ጋር የመጣችው አበባ በጣም ልዩ ናት የእውነት እና እውነት ዛሬ እኔ እንጃ ብቻ የዛሬ ሁኔታ ተለይቶብኛል። በዛ ላይ ደግሞ እንዴት ውብ ሆና እንደመጣች፣ አይሜዬ ቀሚሷ ቀለይት ያለ ነው ቀሚሷ ራሱ ዛሬ ዛሬ አለባበሷ ልዩ ነው የሆነብኝ፣ ልዩ የኔ ውዶች የኔ ማሮች ፍ እውነት እግዚአብሔር እየ እንደው እንዳላችሁ መብርሃን ከፍተሳ ታስገባ ቅድግፍ አድርጋል የልጆች እናትና አባት ለማድረግ ያውቃችሁ ፍቅራችሁ በቃ እንደዚህ ምንም አይነት ንፋስ ሳይገባበት በቃ ሳይጎድፍ ሳይላላ፣ በቃ እንደዚሁ በንጹህ ፍቅር በንጹህ ልብ እንዳላችሁ እንደዚሁ ያቆያችሁና እውነት ዛሬ በጣም ነው ደስ ያለኝ። ኤፋ ኤፋ አልኩኝ ኤፋ የሚያገባ ስላለች ነውና፣ ኧረ በራች እውነት በጣም ሳቄን ያመጣው ነገር አረ በራች አረ ጨዋታች ወይ ወይ እግዚአብሔርን እየሳቅሁ እያለቀስኩም ና ያየሁት አላደል የሆነ የደስታ ብዛትም ባ ኩልል የሚለው ነበር። እሷ ስትደሰት ሰዓት እሷ ስትሰቅ ሰዓት በቃ ይሁን ማመን ሲያቅታት እዛ ቦታ ላይ ስሜታችሁ የሚሰማችሁ ስሜት አለ። የሚያስለቅስ ስሜት ነበር የተሰማኝ ነው። እኔ ለእናንተ በጣም ደስ ብሎኛል። ፈጣሪ ከዚህ በላይ የጨመረላችሁ። የእውነት እና ፍጼ እና ሚፍታህ ያው አሉበት ጉዳዩ ላይ በጣም አድርገን እናመሰግናለን። ፍጼም ከካሜራ ጀርባ ሆነ ለምታግዛቸው ከጎናቸው ለሆንክ በጣም ነው የምናመሰግነው። ሚፍታህም በጣም ነው የምናመሰግናችሁ። እንደ አጠቃላይ በቡኪና በሃይሚ ዙሪያ ያላችሁ ሰዎች በጣም እውነት ቃል የለኝም። ደህና ሁኖ ልኝ እወዳችኋለሁ። እኔ ዛሬ እኔ እንቅልፍ ወስዶኝ የሚያድርም አይመስለኝ።